እዚህ ላይ ምንድን ነው የምለው? ስድስት ስሳ ስድስት ይላል ማን ነው የጻፍኩት? እኔ ከታች ይላል ስድስት ሰባ ስድስት ይላል ማን ነው የጻፍኩት? እኔ ነኝ የጻፍኩት። ይሄ ስድስት ስሳ ስድስት ከሰማይ ነው ወደቀው፣ ልብ ብሎ ነው መንፈስ ነው መገለጥ ነው ማን ነው የጻፍኩት? ይሄ አምላክ ግን አይደለም። ስድስት ስሳ ስድስት ይህ በጻፍኩበት ጽሁፍ ስድስት ሰባ ስድስት ጽፍ ያለው ከፈለጉ ደግሞ ከአንድ ዓመት በኋላ ሰባ ስድስት ስድስት ሰባ ስድስት ይችላል ልቀየር ይችላል ሀሳቡ ኢምፐርሰናሊ፣ የግል እምነቴ ነው እንጂ አምላክ ሆኖ ግን አይደለም። እናንተ ማወቅ አለባችሁ። እውነትም ህይወትም መንገድም እኔ ነኝ ያለው ያምናችሁ የቀመሳችሁ የዳናችሁ ሰው የሆንኩት እስራት የተፈታብኝ ምልክቱ ያየሁት አምላክ መሆኑ ያምንኩት እሱ የእስራኤል ንጉስ ነው ብሎት ኤ ማለት ዩሲ ው ብረክት ብቀድ ሁን ክሰርጋል ለሌሎቹ ግን አምላክ ነው ነ ግን ጹብ ነው ለሌላ ምንድን ነው አይነካም እኔ ጋ ግን ስምጣስ ሉክ ነው። የሆነ ጎል አለ። የሆነ አንድ የገባችው ጎል በዛ ጎል ውስጥ ነው መንገድ ያለው። አሁን ማመን አለባችሁ። ኢየሱስ የሚባል እኔ የብርሃን ልጅ ነኝ ካላችሁ የማትደራደሩ አንድ ነገር ነው። የገባ እውነት በውሸት አይሸፈንም። ጨለማ ውስጥ ያለው በረከት ተቀብዬ ማበላት የሚችለው ጨለማ ጋጋ ያለው የጨለማ ነው። እኔ ጋ ግን ከመጣ የብርሃን ነው። የብራን ካውንኩ ደግሞ የኔ ነው። መድኃኒት እየመረረ ትውጠዋለህ፣ ከዛ ትፈወሳለህ። ካልዋቅ ህመሙ አይተው። ስለዚህ ህመም ለማቶ እየመረረ አታለ። እኔ አሁን የሚነገረው መድኃኒት ሊመር ይችላል፣ ይፈወሳል። ግን ይሄ መድኃኒት ኢየሱስ ነው ብሎት መጀመሪያ ሊመር ይችላል፣ ከዋጥክ በኋላ ግን ይፈወሳል። መድኃኒቱም የሚፈወስ መድኃኒት ነው። እኔ እርግጠኛ ሆኜ እነግረዋለሁ። እኔም እንደባረከ እኔም እንደፈወሰ እርግጠኛ ነው። አንተም ትውጠዋለህ። መጀመሪያ ይመራል፣ መጨረሻ ግን ትድናል። እስኪ አንድ ሁሉ የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ አንድ ከቁጥር አንድ አውጡ። በመጀመሪያ ቃል ነበረ፣ ቃሌም በእግዚአብሔር ዘንድ ነበረ፣ ቃሌም እግዚአብሔር ነበረ ይህ መጀመሪያ በዝጋ በዘንድ ነው ሁሉ በእርሱ ሆነ ከሆነው አንዳችም እንኳ ያለርሱ አልሆነም በእርሱም ህይወት ነበረ ህይወትም ደግሞ የሰው ብርሃን ነበረ በእርሱ ህይወት ነበረ ህይወትም የሰው ብርሃን ነበረ ብርሃን በምን ላይ ብርሃን በጨለማ ላይ ብርሃን ጨለማም ደግሞ ምን አላሸነፍም! እግዚአብሔር የተላከው ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን የምስክርነት መጣ። ስለ ብርሃን ሊመሰከር መጣ እንጂ እርሱ ግን ብርሃን አይደለው። ለሰው ሁሉ የሚያብራው እውነተኛ ብርሃን ወደ ዓለም ይመጣ ነበረ። በዓለም ነበረ፣ ዓለምም ደግሞ በእርሱ ሆነ፣ ዓለምም ደግሞ አላወቀም። የእርሱ ወደ ሆኖ መጣ፣ የገዛ ወገኖቹም ደግሞ አልተቀበሉም። የተቀበሉት ግን የሚያምኑት ለእርሱ የእግዚአብሔር ልጆች የሆነ ዘንድ ስልጣን ሰጣቸው። እነሱን ከእግዚአብሔር ተወለዱ እንጂ ከደም ወይ ከስጋ ፍቃድ ወይ ከወንድ ፍቃድ አልተወለዱም። እጃችሁ ከፈርጉና ብርሃን ነበረ ብሉት። ብርሃንም ጨለማ ላይ ያበራል ጨለማም ከብቶ አሸነፈው። እስኪያን እጃችሁ ከፈርጉና ብርሃን ነበረ ብሎት ብርሃን በጨለማ ላይ ይበራል ጨለማው ከብቶ አሸነፈው። ዛሬ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስታቸው ዮሐንስ የክርስቶስ አመጣጥ ሲያወራ፣ ምን ቃሉ ምንድነው የሚናገረው? ዮሐንስም ስለ ክርስቶስ ብርሃን ያወራ ነበረ፣ ግን ብርሃን አልነበረም። ስለ ለሰው ሁሉ ላይ የሚበራው ብርሃን እንደሚመጣ ዮሐንስ መጀመሪያ ምን ያደርገ ነበረ? እየሰበከ ነበረ። ምክንያቱም ስለ ብርሃንና ስለ ጨለማ ለይቼ ነገራቸው አሉት። ብርሃን ምንድነው? ጨለማ ምንድን ነው? እኛ በምንድን ነው ከጨለማ ሰዎች የምንበልጠው? እኛ በምንድን ነው ከዓለማዊ ሰዎች የምንለየው? እኛ በምንድን ነው ኢየሱስ ክርስቶስ ያላመኑ ሰዎች አልፌ የምንገኘው በምንድን ነው እኛ ከዓለሞች የምንበልጠው? ከዓለሞች የምንበልጥበት መጀመሪያ ሲስተም ነገራሉ ዓለምና እኛ 360 ዲግሪ እንደማንገናኝ፣ ከዛም በኋላስ ጨለማና ብርሃን 360 ዲግሪ እንደማይገናኝ ኢየሱስ የሚያቅና ኢየሱስ ደግሞ የማያውቁ ሰዎች 360 ዲግሪ እንደማይገናኝ ለይቼ እነግራቸዋለሁ። ምክንያቱም ብዙ ሰዎች የተቀላቀለ ዓለም ውስጥ ነው ያለው። የተቀላቀለ ዓለም ውስጥ ካለ ብርሃን አይገባው። ብርሃን የማይገባ ምንድን ነው? አንተ ያለበት ዓለም የተቀላቀለ ስለሆነ ነው ያለበት። ዓለም ደግሞ ካልተቀላቀለ የምታወራው ነገር በኮንፊደንስ ነው የምታወራ። እስኪ አንድ አሜን ብሎ ዓለም የተቀላቀለ ሰው ኮንፊደንስ መውራት አይችልም። ምክንያቱ ያለበት ዓለም ራሱ አልገባው ያለበት ዓለም ያልገባ ሰው በሚያወራ ነገር ላይ ኮንፊደንስ ሰው ነው መውራት አይችልም። እኔ አሁን ያወራላቸው በሽታ ከዝጋበር አይደለው፣ አይደለውም ስል በኮንፊደንስ ነው። እስኪ አንድ አመም ብሎ። ከዛም በኋላት ድህነት ከዝጋበር አይደለው ስል በምንድ ነው በኮንፊደንስ ነው። እስኪ አንድ አመም ብሎ። ምክንያቱ ያልተቀላቀለ ሰው ከሆንክ የምታወራ ነገር በምንድን ነው በኮንፊደንስ ነው የምታወራ። ምክንያቱ እቺ የምትጠራጠረው ነገር አይኖርም። ወይ ደግሞ ያወራው ነገር ልክ ነው ወይ ብዬ አልጠራጠረም። የሚያወራ ነገር ልክም ሆኖ ከልክም ያለፈ ልክ እንደሆነ ሲያምን ነው ያ ነገር ምንድነው አፕሩቭ ያደርገው። ዛሬ ስለ ብርሃን የሚያወራ እኔ አሁን ብርሃን ምንድነው ጨለማ ምንድነው? ከአለሞች በምንድነው የምንበልጠው? ዓለም ዓለም እንዴት ነው ከናንተ በታች የሚሆነው? አለም እስኪ አንድ ዓለም ብሎስ ዓለም ከኛ በታች ነው። እስኪጨበጥ አርግን። ዓለም ከእግሬ በታች ነው። በድም ነገር አሁን ታምናላችሁ? እስኪ በዚጋ ቃል የሚታኑ ሰዎች እሺ። እኔ እኔ አንዳንድ ነገር ሲያውራ ሰው ወዲ እንድትወድም አልሰብክ ሰጣለው ይመራዋል መድኒት እየመረረ ትፈውዛለህ ጨበጠርግና መድሃኒት ብሎት ይመራል፣ ግን ትውጠዋል። ለምን ካልዋጥቅ ህመሙ አይተው። ስለዚህ ህመም ለመቶ እየመረረ መመት እየመረረ ካልዋጥቅ በሽታ አይለቀው። እኔ ሲነገራቸው መጀመሪያ ልመቻቸው ላይመቻቸው ይችላል፣ ግን ቀጥታ በሽታችሁ ያገኛል። ከበሽታ ነፃ ስትወጣ መድኃኒቱ እንደሚጠቅምና እንደማይጠቅም ይገባል። ታማሚ እኮ መጀመሪያ መድኃኒቱ ሲውጥ ሜቢ ብሎ ነው ምን ብሎ ሊሞኮር ብሎ ነው። ከዛ ውጦ ከቻለ እርቺ መድኃኒት ለጎደኞችም ለጎረቤትም ያርጋል ሼር ያደርጋል። ይልቅ ስታምሙ በዛ በሽታ እኔ ባለፈው የዋጥኩ መድኃኒት አለ ለአመት አለ ይላል። ምክንያቱስ በራሱ እርግጠኛ ነው፣ የሚውጡ ሰውም እርግጠኛ ነው። እኔ አሁን የሚነገረው መድኃኒት ሊመር ይችላል፣ ይፈወሳል። ግን እስኪ ይሄ መድኃኒት ኢየሱስ ነው ብሎት መጀመሪያ ሊመር ይችላል፣ ከዋጥቅ በኋላ ግን ይፈወሳል ብሎት፣ መድኃኒቱ የሚፈወስ መድኃኒት ነው። እኔ እርግጠኛ ሆኜ እነግረዋለሁ። እኔም እንደባረከ እኔም እንደፈወሰ እርግጠኛ ነው። አንተም ትውጠዋለ። መጀመሪያ ይመራል፣ መጨረሻ ግን ትድናለ። ኪያን ዘይትን እኛ እና እኛ ብርሃን የምንሆኑ ሰዎች ብርሃን የመጀመሪያ ሶስት ነገር አከፋፈይ ነግራቸው አለ። ብርሃን ማለት ብርሃን ለሁሉ ነገር ምን ያስፈልጋል? ብርሃን ያስፈልጋል። በምንኛው ተራራ ውስጥ በጣም ብርሃን በሌለበት አገር ላይ ተራራ ጫፍ ላይ አንድ ብርሃን ትንሹ ብርሃን ብትቀመጥ ካከብዙ ጨለማ ላይ ነው የምታየው። ከሰዎች ማለት እናንተ የምትለዩ መጀመሪያው የወጣችሁበት ዓለም የምትወርጥ ሳይሆን ወጣችሁ የምትቀሩበት ነው። ማብራት በሩቅ ነው የምትታየው። እስኪ አንድ አሜን ብሉ። ሰዎች ለምንድን ነው ወደ ጌታ ቤት የመጡ ሰዎች ላይ ለምንድን ነው ያወሩልኝ አትበሉ። ስለምትታይ ነው የሚወራ። አሜን እስኪ ጨበጥ አርግና፣ ምንም ሌላ ነገር ለሚታይ ያለው ለዛ ሁሉ የሚያወሩ ብለው ነገር ከምን ውስጥ ከብዙ ሰዎች መካከል ላይ ምክንያቱ ምንድን ነው? አንተ ላይ ያለው ብርሃን ነው። ብርሃን አንተ ላይ ውስጥ ሆኖ ደግሞ አንተ ያለመታየት፣ ሰዎች ለምን ያወሩልኝ አትበላቸው። የመጀመሪያው ሀሳብ መቀየር አለባቸው። የሚወሩበት ስለምታይ ነው። የማይታይ ሰው ላይ ምን ይወራል? ብርሃን ካለ ምን ሆናል? ትታያለ። ከታየ ምንድን ነው መውራል። እስኪ ነገር ግን ብርሃን ካለ ብሎት ትታያለ። የምትታይ ከሆነ ይወርባል የሚወራ እኮ ስለሚትታይ ነው። እስኪ አንዴ አመምሉሲ ለምን እክሌ ያወሩኝ ለምን ቤተሰቦች ያወሩን ለምን በእንት ያወሩን ለምን ጎረቤት አወሩ አትበላቸው። አትበል በቃ። ብርሃን አለ በብዙ ሰዎች መካከል የትታያለ። አሜን። ከታየ ደግሞ ምንድን ነው ለዚህ ሰውዬ ማብራት፣ ለምን ለይ ይላል ግማሹ ለዚህ ሰውዬ አገልግሎት፣ ለምን ከሰዎች ተለየናል? የተለየ እኮ ፓወር ነው ስማ እግዚአብሔር አለም የተነካ ሰው የሆነ አለም ውስጥ ገብቶ ሰክረዋል። ማ ስማ፣ የምናደርገው ነገር ለእኛ አይገባም። የሚገባ ማነው? ሚያዩ ናቸው። የሚያዩ እኛ እያንዳንዱ የምናደርገው ነገር የገባን አለም እንድንሰከር አድርገዋል። ስለዚህ አለም ያልገባ ሰው ነው እኛ የሚያዩ ምክንያቱ ከጨለማ ማላ የአንድ ማብራት ካለ የሁሉ ሰዎች አይን የሚማርከው የቱ ነው? ያቺ ማብራት ነው። እስኪ አንድ አሜን። አሁን ወደ ኢየሱስ መንግስት ከመጣችሁ በኋላ ከኢየሱስ የተቀበላችሁበት ብርሃን የኢየሱስ ብርሃን ውስጣችሁ ላይ ከበራ ሰዓት ጀምሮ ወጀብ ይነሳባችኋል፣ መከራ ይነሳባችኋል፣ ቤተሰቦችም ይነሳባችኋል፣ ሰውም ይነሳባችኋል። አንተ ደግሞ እኔ ብቻ ነው አትበል። አንተ ብቻ ነህ፣ አንተ ብቻ ነህ። ለምን አምፑል አለብኝ ስማ ይነሳባል ሁሉ፣ አባት ይነሳባል፣ እናት ትነሳባለች፣ አጎት ምን ሆኛለው? ምንም ሆን፣ ቀጥሎም ማብራት ተገጥሞባል። ትታያለ፣ ትለያለ። ለዛ ነው የሚያወሩብ። ከዛ ምን ይሁኑ? ምን ይሁኑ? ትታያለኮ እስኪ እንደምትሉት እስከ ነገር ግን ምን ይሁኑ ብለውስ ምን ነው የሚሆነው? ትታያለ። ምን ይሁን ምን በቅባትም ትታያለ። አሜን። በጸጋም ትታያለ። አሜን። በኃይልም ትታያለ። በመሰማትም ትታያለ። በመድረስም ትታያለ። አሜን። በማድረግም ትታያለ። አሜን። ከምን ማል ከብዙ ሚሊዮኖቹ ማል ያንተ ይለያል። ፓውዛ ነው የተለየ ዛሬ አመናችሁ፣ ጸጋችሁ ተቀብላችሁ፣ ተዳላችሁ። ስጋትና ድንጋት ስፕሪት መትቻዋል። የስጋት መንፈስ የተመታዩ፣ የፍራት መንፈስ የተመታዩ፣ የጭንቀት መንፈስ የተመታ ስዳው አንድ አንዳንድ ሰዎች እኔ ምን ሆኜ ነው ምትል ሰዎች አሉ። ምንም አልሆንኩም፣ ልዩነቱ ፓውዛ ነው። እስኪ ሁሉ ይበራል ብሎ እስኪ የኔ ግን ይለያል ብሎ ሐዋርያው አሁን ርግጥ ማደግ አለባችሁ ማለት እስኪ አንድ ዘር ርግጥ ርግጥ ነው። በቃ ስማ፣ ዛሬ የልዩነት በረከት፣ የልዩነት ቅባት፣ የልዩነት ጸጋ፣ የልዩነት ሙላት በጌታ በኢየሱስም ዛሬ እንደዚህ ብዬ ላውጃችሁ፣ ብርሃናችሁ ይታያል፣ ብርሃናችሁ ይታያል፣ ብርሃናችሁ ይታያል፣ ብርሃናችሁ ይታያል። ስለዚህ ከዓለም ትበልጣላችሁ። ሁለተኛ ሲሙ ሁለተኛ ደግሞ ጨለማ ብርሃን ላይ አይበራውም፣ ብርሃን ደግሞ በጨለማ ላይ ትበራለች። ጨለማ ከብቶ አሸንፍ ማለት እኛ የብርሃን በረከት ብቻ አይደለም የጨለማ በረከትም መቀበል እንችላለን። እኛ ወደ ሁሉ ቦታ እንገባለን። እስኪ ነካር ግን ሁሉ ገብነኝ ነው እስኪ ነገር ነው ገብ እኛ እዚህም እንበራለን እዛም እንበራለን። ጫቡደ የሰበሰበ መተን ቀበላል ብርሃን ውስጥ ያሉ ሰዎች ወደዚህም እንበራለን። ጨለማ ውስጥ ያለ እንበራለን። ጨለማ ውስጥ ያለው በረከትም ተቀብለ ወደ ብርሃን መንደር እናመጣለን። አሜን። ጫጨለማ ውስጥ ያለው ብሌሲንጎች እኔ ጋር ከመጣ ምንድን ነው? የብርሃን በረከት ነው። እዛ ሲኖር የጨለማ በረከት ነው። እኔ ጋር ስመጣ እኔ ጋር ስመጣ ያው ሲሞ አደ አነገለ ለሳያቸው ይሄ ማይክ መጀመሪያ ሙዚቃ ቤት ተገዝተው እንችላል እና እዛ ሲኖር ሙዚቃ ይዘፈናል፣ ይደነሳል። እኔ ጋር ደሞ ስመጣ ደሞ ስመጣ ሰይጣን ይጨዋል። የትኛው በረከት ጨለማ ጋር ካለው የጨለማ ነው ነው። ይሄ አምላክ ግን አይደለም። ኢምፐርሰናሊ፣ የግል እምነቴ ነው እንጂ አምላክ ሆኖ ግን አይደለም። እናንተ ማወቅ አለባችሁ። እውነትም ህይወትም መንገድም እኔ ነኝ ያለው ስማ፣ ስማ፣ ስማ፣ ስማ ያምናችሁ የቀመሳችሁ፣ የዳናችሁ አደንደ እስኪ ያመንኩ የቀመስኩት የዳንኩት ሰው የሆንኩት እስራት የተፈታብህን ምልክቱ ያየሁት አምላክ መሆኑ ያመንኩት እሱ የእስራኤል ንጉሥ ነው ብሉት ማለት ብረክት ብቀድ ስማኝ፣ ስማኝ፣ ስማኝ። ለሌላ ምንድ ነው አይነካም። እኔ ጋር ግን ሉክ ነው። የሆነ ጎል አለ። የሆነ አንድ የገባችው ጎል፣ በዛ ጎል ውስጥ ነው መንገድ ያለው። አሁን ማመን አለባችሁ። ኢየሱስ የሚባል እኔ የብርሃን ልጅ ነኝ ካላችሁ የማትደራደሩ አንድ ነገር ነው። የገባ እውነት በውሸት አይሸፈንም። እስኪ ነጋርግና የገባ እውነት ብሉት በውሸት አይሸፈንም። ስለዚህ ጨለማ ውስጥ ያለው በረከት ተቀብዬ መብላት የሚችለው ጨለማ ጋጋ ያለው የጨለማ ነው። እኔ ጋ ግን ከመጣ የብራን ነው። የብራን ከሆንኩ ደግሞ የኔ ነው። እስኪ አሜን በል። እዝጋብሔር ውስጣችሁ ላይ እዝጋብሔር መንፈስ ወይ እዝጋብሔር ጸጋ ካለ እናንተ የምታልፉበት መንገድ ሁሉ እዝጋብሔር የከፈተበት መንገድ ስለሆነ ጠላቶቹ የሚነሱባችሁ ጊዜ የጠላት አሰራርና የእግዚአብሔር አሰራር መለየት አለባችሁ። ጠላቶቹ የሚነሱብህ ማስጠፋት ስላልቻሉ ነው። ማስጠፋ ማጠፋት ካልቻሉ ምንድን ነው የሚሆኑ? ይነሱባል። ግን ምን ማሰብ አለባችሁ? ታሸንፋለህ። አሜን። በትኛው መንገድ ላይ አሸናፊ ነህ? በትኛው ውጋ ላይ አሸናፊ ነህ? በትኛው መከራ ላይ አሸናፊ ነህ? በየትኛው ጦርነት ላይ አሸናፊ ነኝ? ምክንያቱ እግዚአብሔር አብሮ ያለ ሰው አይሸነፍም። እስኪ እግዚአብሔር አብሮ ያለ ሰው አይሸነፍም። እስኪ ዛሬ በጌታ በኢየሱስ ስም ስልጣን ወደ ብርሃን መንደርክ ይቡ ብርሃን ውስጥ በረከት አለ። ብርሃን ውስጥ ታምራት አለ። ብርሃን ውስጥ ድል አለ። ተጨባጭ ብሌሲንግ አለ። ተጨባጭ ላይ ያለ ተጨባጭ ላይ አለ ስደው ዛሬ ስለ ብርሃን የነገርኩባቸው ሰዎች፣ ለምን ሰው አወራልኝ አትበል። ሰው ያወራልህ ስለምትታይ ነው። አገልግሎቱ ስለምታይ ነው። ኑሮ ስለምታይ ነው። እድገቱ ስለምታይ ነው። ኢኮኖሚ ስለምታይ ነው። መንገዱ ስለምታይ ነው። ማውጣቱ ስለምታይ ነው። ማገባቱ ስለምታይ ነው። ከሰዎች ትለያለ። ከህዝቦች ማ ትለያለ። ከትውልድ ማ ትለያለ።